አሁን ሀያ 23 ቀን የመሰረት ድንጋይ እንጥላለን ብለናን ያው ከዛም በኋላ ስራውን ቀጥለን እንደምንሰራ መሰረቱን እንግዲህ ቢያንስ ቢያንስ እስከ እና እስከ ሐምሌ ባለው ድረስ እናወጣለን ብለን አስበናን ማለት ነው። አሁን እንግዲህ ያላችሁ ቤተሰቦች በውጭ ሆነ በማንኛውም ያላችሁ እንግዲህ የቅዱስ ረዳት የሆናችሁ አሁንም ረዳትነታችሁ እንዲያቆምብን፣ ያው ከእናንተ ጋራ እድሜያችሁን እየለመን ጸውት እያደረግነ እናንተን አንድ ቤት ነው የምንመለከተው ማለት ነው አሁንም እርዳታችሁ እንዳያቋርጥብን። ቤተክርስቲያናችን ያው እንግዲህ ቅዱስ ጊዮርጊስ ያው ሀረብ አቃቤት ነው ተቀምጦ ያለው ማለት ነው። እኛ እንግዲህ እንደው ባጭር ጊዜ ተሰርቶ ወደ ቤተ መቅደሱ እንዲገባልን የሚል ፍላጎት አለን። እንግዲህ ከእናንተ ጋር ሆኖ ቅዱስ ጊዮርጊስ ሲጨምርበት የሚል ነው። ወንድ ያልናበላለሁ የጋናው ቅዱስ ጊዮርጊስ የህንጻ ኮሚቴ አሰሪ ሰብሳቢ ነኝ። ማለት የምፈልገው በማዚያ ሀያ ሶስት ቀን የመሰረት ድንጋዩን ለመጣል ስለፈለግን እስካሁንም እየረዳችሁ እንዳላችሁ ወንድሞቻችን፣ እህቶቻችን አሁንም ለቀጣይ የሚያገዛችሁና እየረዳችሁን ያላችሁ በዚያ ጊዜ በቦታው ላይ ተገንታች ሚያዝያ ሦስት ቀን የመሰረት ድንጋው ሲጣል የደስታው ተካፋይና ባይን እንድታይሉን እያልኩኝ ጥሪ እናስተላልፋለሁ ወደ ስራ ልንገባ ስላሰብነ ህንፃውንም ለመስራትና ለመጀመር ስላሰብነ እስካሁን ድረስ በድልድል ላይና በእንት ላይ ስላለነ አሁን ድልድሉን ማጠናቀናል ሚያዝያ ሦስት ቀን የመሰረት ድንጋው ተጥሮ ወደ ስራ ልንገባ ነው በዚያ ጊዜ የሚመቻችሁ ወገኖቻችን በቦታ ላይ እንድትገኙልን እያልኩኝ መልዕክት ላስተላልፋለሁ። አመሰግናለሁ። ያው እንግዲህ የምታዩት ይሄን ሁሉ ተዝረከረከው አሁን ይሄን ሁሉ እያጸዳዳን ነው ማለት ነው። አሁን ይሄን አጸዳድተን ማለት ነው። ያው የመሰረት ድንጋዩን እንግዲህ ሚያዝያ 23 ቀን እንጥላለን ብለናል ማለት ነው። እንግዲህ ቅዱስ ጊዮርጊስ ያሳከው እሱ ይጨመርበት እያልን ማለት ነው። ያው የምታዩት ይሄን ሁሉ አሁን ሰሞኑን አጸዳድተን ይሄንን ስንላለን ማለት ነው። እሺ ያው እንደምታወት አሁን ይሄ ውሃ ቆራ ውሃ የለንም ነበረ። ያው ውሃ ስናጣ ውሃ ቆር ጆንበሬ በመግዛት ማለት ነው። ያው እንደምታወት አሁን አቁረን ጆንበሩን አንጥፈናን እንግዲህ ያው ዝናብ ነው የምንጠብቀው ውሃ እንዲሞላበት ማለት ነው። ያው ቤተክርስቲያኑም ጽላቱ ያለበትን ነው ያው የምታወት ማለት ነው። ያው ካረባ እንትን ነው ያለው እኛውም በጣም በቃ እየተሳቀቅን ነው ያለ ነው። በቃ እንደው እንደዚህ ሆኖ እያልን የሚመጣም ሌላው ቦታ ራሱ እዚህ አስቀምጣችሁ በቃ እዚህ ተቀምጦ ምናምን የሚል ነገር ስለሚለን ማለት ነው። አሁን እኛ በቃ በሁሉም በቅዱስ ጊዮርጊስ ም እርዳታ በእናንተ በቃ እናንተ ጋር ተጨምሮ እናንተ ነርቷችሁ በቃ ቶሎ ቤተክርስቲያኑ በቅርብ ጊዜ ተሰርቶ ወደ ቤተ መቅደሱ እንድመለስልን የሚል ነው እንትን የምንለው ማለት ነው። ያው የምታዩት ቦታው በጣም አስቸጋሪና አስቸጋሪ ነው ያለው። እንግዲህ የምታዩት ድርቶ ቤት ነው ያለው ማለት ነው። እኛ ቤታችን ሙቅ ቤታችን ተቀምጠን ማለት ነው። ቅዱስ ጊዮርጊስ ግን ስንት የሚራዳ ስንት ሀያላን ሰማያት እንደዚህ ካለ ቤት ተቀምጦ በጣም አጸያፊ ነገር ስለሆነብን ማለት ነው። እሺ ያው እንግዲህ እስካሁን ድረስ የተራዳችሁን ያለውን ብረትም ሆነ ያለው ቆርቆሮ እየደረሰን ነው። አሁን ደግሞ ለዚህ ለስራ የሚያስፈልገን ነው አንደኛ ጣውላ፣ ሁለተኛ ሲሚንቶ፣ ሶስተኛ ጠጠር፣ አራተኛ አሸዋ። እነዚህ ማቴሪያል ስለቀሩብን እንድትባብሩን እንፈልጋለን። እኛም ባጭር ጊዜ ይሄንን ህንጻ ሰርተን ታቦታችን የተቀመጠበት ቦታ አረባ ስለሆነ ወደ ስራ እንድንገባ እንድትራዱን እንፈልጋለን። ያሉት ጎዴሎች እንዲህ ናቸው። እኒህም ጎዴሎች እንድታግዙንና እንድትረዱን እንጠይቃለን። አመሰግናለሁ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ቄሲ ደርሲ ደጉ እባላለሁ። የህንፃ ኮሚቴ ጸሐፊ ነኝ እና ለሚያዚያ ሀያ ሦስት የመሰረት ድንጋይ ለማስጣል ስለፈለግን አሁን እስካሁን የረዳችሁን ሰዎች እግዚአብሔር ይባርካቸውና፣ አሁን እስከ መጨረሻው ድረስ ቅዱስ ጊዮርጊስ ይጠብቃችሁ። አሁንም ደግሞ የጎደሉን ነው ጣውላ፣ ጠጠር፣ አሻዋ። እነዚህ ጎደሎ ስላሉብን ያው ደግሞ ለወደፊቱም ያለውን ደግሞ የጎደሉን ሁሉ እያየን ደግሞ ሰበም እንነግራችሁ። ባለው አቅም እንግዲህ እነዚህን ያው ተባበሩና እንዲትልኩልን ቅዱስ ጊዮርጊስ ይራዳችሁ። እና ይጎደሉ አሉብን መሰረተ ድንጋውን አስጥለነ ወደ ስራ ባስቸኳይ እንዲን እሺ። ያው እንግዲህ ካን አለማ ይሄመር እንዲደረሰን መረጃ ማለት ነው። ያው ሁለት ሰንበት በሃያ ባኮ ምስማር ገስታ ልካልናለች ማለት ነው። በጣም እናመሰግናለን። ቅዱስ ጊዮርጊስ ካንቺ ጋር ይሆን እያልን በጣም ነው የምናመሰግነው። በተጨማሪ ደግሞ መቅደስ የምትባል ልጅ ያው 5000 ብር ከድቦት ናት ተብሏል። ለካልና ለያው ካናል ማየ መረጃ ደርሶና ማለት ነው። በጣም እናመሰግናለን። ቅዱስ ጊዮርጊስ ከናንተ ጋር አይሁን፣ ቅዱስ ጊዮርጊስ ያበረታታችሁ። እግዚአብሔር ያው ደግሞ እንግዲህ ሀብትን እና ጤና ይስጥልን እያልን እናመሰግናለን ማለት ነው። ቅዱስ ጊዮርጊስ ከናንተ ጋር ይሁን። እንሻው እኔ አቃኔ ታደሰ እባላለሁ። ዙሮ ዙሮ ለቅዱስ ጊዮርጊስ ከቦታው ላይ ተወላጅና ነዋሪ በመሆኔ ዛሬ 23 ኪሎ ሜትር ዝቅ ብዬ ወደ ሳንቃ ብኖር ስንቱ እናቶች ስንቱ አባቶች ያረፉበትና እንደው ዙሪያ ገባውን ቁጥር ስፍር የሌላቸው ቤተሰቦቻችን እዛ በመገኘታቸው ቦታውን ያለማስለቀቅ ነባሩም ቤተክርስቲያን ወደ ሕንፃ ለመስራት ዝግጁ ሆነን ቃል በገባነው መሰረት አሁንም ከጉልበቴ እስከ ገንዘቤ ብዬ ቃል እንደገባሁት እየሄድኩ ይገኛል። ነገም ነገ ወዲያም ቤተ ክርስቲያኑ ተሰርቶ አልቆ እስከሚገባ ድረስ የመሰልቸት ጠባይ የመርከም ጠባይ እንደማይ አላይ ቃል ገብቼ ባለሁበት እየሰራው እገኛለሁ። ለነገር ግን ቤተ ክርስቲያኑን እንስራ ካልነ ይሄው ሁለተኛ አመት እያለፈን ስለሆነ ቃል የገባችሁን ወንድሞቻችን፣ እህቶቻችን እንዲሁም ብዙ አልፎ ተርፎ በሃይማኖትም ዙሪያ ላይ የማይመለከታቸው ለጊዮርጊስ ቃል ገብተው እያስገቡልን ስለሆነ አሁን በጠጠር ባሸዋ በጣውላ ጥረት ብረቱ ገብቶ ሰው ዝግጅ ሆኖ ለውሃም ውሃቁር ኬንዲያ በማንጠፍ ዝግጅ ሆኖ መሰረቱ ሳይወጣ ይሄው ሁለት ዓመት እየሆነው ነው። አሁን ነገር ግን የሞት የሽረት ከህብረተሰቡም ከኮሚቴውም ተግባብተን እንደስከዛሬው አንዱ በእንጨት ነው አንዱ በህንፃ ነው የሚለው ወቅ ቀርቶ ሁሉም ቃል ገብቶ ተፋፉም ወደ ስራ የገባበትና ማዚያ 23 2017 የመሰረት ድንጋይ በመጣል ምርጥ ወንድሞቻችን እና ለማየው ሰማው አሰርተው የላኩትንም ነበረድ በትክክል አስቀምጠን ግንባታውን እስከ ሐምሌ ድረስ መሰረቱ እንደወጣ ቃል ገብተንና ወኒ ይዘን ስለገባን ወደ ኋላ ያላችሁ እውነት ነው ወይ እያላችሁ የዘገያችሁ ወንድሞቻችን እንድታስገቡልና በጊዮርጊስ ስም እጠይቃለሁ። የሞት የሽረት አድርገን ግንቦትና ሰኔን መሰረቱ አልወጣ እንደ አዲስ ሁለተኛ አመቱ ስላለቀ ፍቃዱ እንደአዲስ እድሳት ልንጠይቅ ነው። አንድ ነገር ሳኒ ስለከረምነ እጥረታችን ይችናት ጠጠሯን፣ አሸዋዋን፣ አሻዋዋን ጣውላዋናትኝ የከበደኝ ነው እንጂ ሁሉ ነገር እናንተ በላካችሁ ገንዘብ የገባና ህዝቡም ወን ይዞ ለስራ ቃል ገብቶ የተነሳበት ስለሆነ ህንፃው ተጀምሯል። ቃል የገባችሁ ወደኋላ ትበሉ በሉ በጊዮርጊስ ስም እስከ ሚያዝያ 23 ማተሪያንን አጠናቀል ለመገኘት ዝግጁ ስለሆነ እጃችሁን ቃላችሁ የገባውን እጃችሁ ቢለግስልን የሚል የአክብሮት ጥያቄ ለሀገር ተወላጅ፣ ለሃይማኖት ተከታይ እንዲሁም በጎ አድራጎት ለማድረግ ከሃይማኖት ውጭ ያላችሁም ጥሩ ጥሩ ወንድሞች እና እህቶች ስላላችሁ እድሜያችሁን ያስረዝመው እያልኩ ማሳሰቢያ የነ ይጭርስ ለዚች ቤተክርስቲያን ለማጠጫም ሆነ ለምንም ሆነ ይረዳናን በማለት ለጊዜው አሁን ያው በዚች መልኩ ቆፍረን አሁን ይቺ ትረዳናን ላይ ብለን ነው አሁን የቆፍርናትና አተያያያችሁት ነው። እንግዲህ ባለው ማቴሪያል ያው ቅዱስ ጊዮርጊስ ሲከተላቸው እሱ ይጠብቃቸው ያው ባለው ሁኔታ እንዲትረዱን ነው ሲያው እንደምታዩት ማለት ነው ያው ቦታችን ውሃ ችግር አለብን በጣም ውሃ ችግር ስላለብን ማለት ነው እንኳን ለህንፃ መስሪያ ለምንጠጣውም በጣም አስቸጋሪ እና አስቸጋሪ ስለሆነ ማለት ነው እየሄድን በገደል ቦታ ነው የምንቀዳው ግን አሁን ለቤተ ክርስቲያኑ አማራጭ ውሃ የሚመጣበት ቦታ ስለሌለ አማራጭ ስናጣ ይሄውም እምታወት ይሄንን ጆንበሪ በመቆፈር ህዝቡን አበረታተን ማለት ነው። ይሄ ጆንበሪ አሁን የተወሰነ ውሃ እያያዘልን ነው። ውሃ ይሄ ካሞላልን አሁን በቃ ነገም ያዚህ ሀያ ሦስት ቀን እንግዲህ መሰረት ድንጋይ ካጣልን ከዛ ቀጥለን ወደ ስራ ምንገባ መሆኑን ይሄንን ነው ያዝነው ማለት ነው። ያው እንደምታወት አሁን ይሄንን ቆፍረን ውሃ እያጠራቀምን ነው ማለት ነው። ከየትም ቦታው ማምጣት ስለማይቻል ያው በእኛው በጉልበታችን የሚሰራ ነገር ጆንበሪውን በመግዛት ማለት ነው። ይህንን ውሃ እያጠራቀም እንገኛለን። አሁን በቃ ከዚህ ቀጥለን እንግዲህ ወደ ስራችን ነው የምንሰለፈው ማለት ነው። ያው ከሚያዝያ ሀያ ሶስት ቀን መሰረት ድንጋይ ከጣልን በኋላ ከዚያም በኋላ ስራችንን ቀጥለን ወደ መሰረት ወደ ወደ ህንፃው ነው የምንገባው ማለት ነው። እንግዲህ ቅዱስ ጊዮርጊስ እሱ ከእናንተ ጋር ሆኖ እንግዲህ እናንተን የእህቶቻችን ወንድሞቻችንን ልገሳ ነው ንትን የምንለው ማለት ነው። በአጭር ጊዜ እየለገሳችሁልን ያለውን ነገር ጽላታችንን ወደ ቤተክርስቲያናችን አስገብተን እንድንደሰት ለእናንተም ጸሎት በሌትም በቀን እየጸለን እድሜያቸውና ጤናቸው ውስጥ ድን ያልን ነው። ለእናንተ ነው እንትናችን ማለት ነው። እናመሰግና ምን ሊጠቅመኝ ዘመን የካለቀ